እንዴት አደራችሁ? እናንተ እንዴት ነሽ? እትዬ የት ነሽ? ወይ እንዴት ነሽ? ደህና ሰነበሽ? እንዴት ነው? ልጆቹስ ትምህርት ቤት ነው የሄዱት? አዎ። እንዴት ናቸው? ደህና ናቸው። ምን አለባቸው ብለሽ ነው መሰለኝ። ማድረግ ነው ሥራቸው። እኔ እኔ ነበር ቀን እንጂ እነሱ ደህና ናቸው። ደህና ሰንብቷል

ህም ልቀባ እንጂ እስኪ ቆይ ያምርብኛል አያምርብኝም። ለመግዛት እንዲሆን መሞከር ጥሩ ነው። እዝጎ እዝጎ እናንተ ሁሉ በብር ነው የምትገዛው ስልክ አልገዛም። እዚህማ እነ እየስልሽ ብሎ ያስገዙኛል ብላችሁ ነው ሲቆይ

ሌላ ሰው እንዲያ ይከተለኝ ይሆናል። እንዲያው ጉር ነው እናንተ። ይሄ ደግሞ ምንድን ነው እናንተ? መጥረጊያ ነው ወይስ ጥቁር ነገር ነግቶታል? እንዲያው ለአለማወቅ ነገር ይሄስ የምንመጥረጊያ ሆኖ ነው እንጂ የጥርስ ነው እንጂ ያልተረጋገጠ ነገር ነው ይሄስ። ይሄም ቀይ ነገር አለ እናንተ። ሰው የታቀብታ ይቻላለሁ ሲቆይ

ቆይ ግን፣ ይሄንን እዛ ገጠር እንዴት ነው መሰለሽ ኢንሹራንስ አርገዋለሁ አድርገዋለሁ። አዎ እንግዲህ እንጂ እ እንደው አይደለም ትዬ፣ ገና ሰርግ ጨርሼ መጣሽ። ሱስ እንትን ጥፍር ቀለም ነው እኮ የተቀባሁት፣ ሌላ እኮ አልተቀባሁት። እንዴ አይቻልም። ኧረ ፊትሽ ተመጥምጦ አለ እንጂ፣ እንደምን ተቀባሽ? ሊያምር ብዬ ነው ተቀባ